ግን ግዕዝ እንጀራ አይደለም። አሁን ከዛ ይልቅ አረበኛ እንጀራ ነው። ጭንቅላት ሆድ ውስጥ ሲበቅል ሁሉ ነገር ከእንጀራ ጋር የሚታየው እና ባህል፣ ታሪክ እነዚህ እነዚህ ነገሮች ለሆድ አምሳው አያሳስቡት። ግድሜ ርዕስ ግዕዝ አንማርም። አያሳዝንም ወይ በግስም ቅምቃጭ ግልጽ ማሳያ ነው ይህ የእናንተ ውድቃጭ። የሞተ ቋንቋ ነው ተብሎ እንዲሞት ከመፍቀድ እንዲግን መሰራቱ ላይ ለምን ተቃውሞ በዛበት? ይህ ግናታል እንደ ሀገር ላሰበ ሰው ማለት ነው እንደ ሰው ላሰበ ታሪክ ላወቀ ሰው ያስመሰግናታል። ምክንያቱም ትልቅ ሀብት ነው ይዛ ያቆየችው ግዕዝ ቋንቋ። ከዛ ግን ያን ግዕዝ ቋንቋ ሰው በግድ ማስተማር ይችላል። እንደ ሀገር ላሰበ ሰው ማለት ነው። እንደ ሰው ላሰበ ታሪክ ላወቀ ሰው ያስመሰግናታል። ምክንያቱም ትልቅ ሀብት ነው ይዛ ያቆየችው። በግዕዝ የተጻፉ የተለያዩ መጽሐፍትን ብናገላበጥ የምናገኛቸው ታሪኮች የምናገኛቸው ሀብቶች ቀላል አይደሉም። ለሀገር የሚጠቅሙ ማለት ነው። ባይዘዌይ ለምሳሌ ኢትዮጵያ በቱሪዝም የምታገኘው ትልቅ ገቢ አለ እንደምታውቁት ማለት ነው። ይሄ ገቢ መጥቶ የሚጠቀመው ማን ነው ሲባል ክርስቲያኑ ብቻ ነው? አይደለም፣ አይደለም፣ ሁሉም ነው። የትኛውን ቤተ እምነት ያለ ይጠቀማል። ትልቁን በቱሪዝም የሚመጣውን ገቢ የምታስገባ ቤተክርስቲያን ነች። ይታወቃል። ይሄም ያ ገቢ ደግሞ ከተለያዩ ገዳማት እንዲሁም ደግሞ የቤተክርስቲያን ከሆኑ ነገሮች የሚመጣ ነው። እነሱም ደግሞ የተሰሩት እንዴት ነው ሲባል በግዕዝ ተናጋሪዎች ነው። ለምሳሌ አክሱም፣ ላሊበላ፣ ሌሎቹም ማለት ነው በግዕዝ ተናጋሪዎች ነው የተሰራው። ስለዚህ አሁን መተ ታሪክ ሊቀይር ማለት በጣም ከባድ ነው እና ትንሽ እንትን ነው ግን በአገኙት አጋጣሚ ለቤተክርስቲያን ያላቸውን ጥላቻ ደብተራ፣ ጠንቋይ፣ ድግምት ምናምን እያሉ መግለጹ ትክክል አይመስለኝም እና እሱን ቢያሻሽሉ ጥሩ ቢያስተካክሉ ጥሩ ነው። ወጥተውም ለእንደዚህ አይነት ሊያውም ሕፃን ያስነበቡት በጣም የጅልነታቸው ልክ ማለት ነው እና እሱንም ቢያስተካክሉ ጥሩ ነው። እኔ አንድ የተወሰኑ ነገሮችን ሰፈር ውስጥ ስሙ ነው ባጭሩ ልንል ምንችለው ከእንደዚህ አይነት ማነጻጸር ካስፈለገ እንደው በአረብኛ የተሰራ ድግም ትመተት ምናምን እንዴት ነው ምናምን ብላችሁ ጠይቁ። በደንብ ታሪኩም ስላለ ማለት ነው፣ ግን እኛ እንደነሱ እንደዛ ስለተሰራ ቋንቋው እንዲህ ነው የሚል ድምዳሜ አንሰጥም። ነው ዋናው ነገር የመጽሐፍ ቅዱሱ መቀደድና እንትን ላይ ግን በደንብ ትኩረት አድርጉ፣ በደንብ ቪዲዮ ስሩ፣ በደንብ ሚዲያ ላይ መነጋገሪያ እንዲሆን አድርጉት። ከዛም ሰዎች የእነሱ እምነት መጨረሻ ምን እንደሆነ ማወቅ እንዲችሉ ማለት ነው። ትልቁ ነገር እሱ ነው። ይሄ ለማለት ነው። ግዕዝ እንጀራ አይደለም አሁን። ከዛ ይልቅ አረበኛ እንጀራ ነው። ከዛ ይልቅ የኤአይ እነዚህ የኤአይ ላንጉጆች እንኳን እንጀራ ናቸው። ስለዚህ ግዕዝ ኢኮኖሚያዊ ፋይዳ የለውም ነው። ጭንቅላት ሆድ ውስጥ ሲበቅል ሁሉ ነገር ከእንጀራ ጋር ነው የሚታየው። እና ባህል፣ ታሪክ እነዚህ እነዚህ ነገሮች ለሆድ አምሳው አያሳስቡት እና በልቶ ማደሩን ብቻ ካሰበ ሰዋዊነት ይጠፋል። ምክንያቱም እንስሳም ይህንኑ ስለሚያደርግ ማለት ነው። ሰውን ሰው ያሰኘው ቆሞ መንቀሳቀሱ ብቻ ሳይሆን፣ መብላቱ ብቻ ሳይሆን ማሰቡን ጭምር ነው። እንደዚህ አይነት ባዶ ጭንቅላቶች የሚያፈሯቸው ትውልዶች ምን አይነት መልእክት እያስተላለፉ እንደሆነ ላሳያችሁና እነዚህ ሰዎች የፈሩት ምን እንደሆነ ነግራችኋለሁ፣ ስሙት እዛ እንማርም አያሳዝንም ወይ በግዕዝም ቅምቅጫት ግልጽ ማሳያ ነው ይህ የእናንተ ውድቀት ለካ ተረት እንጂ የላችሁም መውጋ አንፈልግም ጭራሽ ጌስ አስተማሪ ደብተራና ጠንቋይ ቀሲስም ዘማሪ ታሪክ አልባ ሆኖ ሰውን ሁሉ ታሪክ አልባ ለማድረግ መሞከር ይሄ የአይምሮ መቀንጨር ይባላል ትውልዳችሁን ምን እያስተማራችሁት ነው የሚለው ልታስቡበት ይገባል በጥላቻ የታወረ ትውልድ ነገ ምን አይነት ማንነት ሊይዝ እንደሚችል ማሰብ ከባድ አይደለም። ለማንኛውም አንደኛ እነዚህ ሰዎች እየተናገሩ ያሉት ግዕዝ ካለ ከዛን ደብተራ አስማት ምናምን ጠንቋይ ምናምን ይላሉ። እንግዲህ በቤታችሁ ያለውን ብንነግራችሁ ሌላ ነገር ነው። የፈሩት አንድ ነገር አለ። ግዕዝ ከተማሩ እምነት እንደሚቀይሩ ወይንም ደግሞ እንደሚጠመቁ አስበዋል። በግዕዝ ስም ጥምቀት ስላሉ ማለት ነው። ስለዚህ እምነታችሁ የተመሰረተው ቋንቋ ላይ ነው ማለት ነው። ቋንቋ ሌላ ቋንቋ፣ ለምሳሌ ግዕዝ ከተማራችሁ እምነታችሁን ትቀይራላችሁ። ለእነሱ ሃይማኖትም ሀብትም ገንዘብም የትኛውም ነገር አረብኛ ነው። ይሄ የአረብ ቀኝ ተገዥነት ነው። እኛ ደግሞ ኢትዮጵያውያን በባህላችን ቀኝ መገዛት አንወድም። ይሄን ልታውቁልን ብትወዱ ደስ ይለናል። ኢትዮጵያውያን ብትሆኑ ጭምር ደስ ይለናል። የሞተ ቋንቋ ነው ተብሎ እንዲሞት ከመፍቀድ እንዲግን መሰራቱ ላይ ለምን ተቃውሞ በዛበት? ይህ የግዕዝ ቋንቋ ላይ እየተነሱ ላሉ ተቃውሞዎች የተሰጠ ምክንያታዊ እንደ አንድ ኢትዮጵያዊ ዜጋ ሀሳብ አስተያየት ነው እንደ ጠበቃ የሰጠሁት ሐሳብ ሳይሆን እንደ አንድ ኢትዮጵያዊና በቋንቋና በራሱ ማንነት ላይ ግልጽ የሆነ ምልከታ ያለው ኢትዮጵያዊ ዜጋ የሰጠው ሐሳብ እንደሆነ ግምት ይወሰድልኝ። እንግዲህ እንደምታስታውሱት የተከበሩ ዶክተር በድሉ ዋቅጅራ ለቢቢሲ በሰጡት አንድ ሐሳብ ላይ የግዕዝ ቋንቋ ሞቷል ግዝ ቋንቋ ለልጆች ማስተማር ጊዜን ማባከን ነው ቋንቋው ለጥናት አላማ ለሚውሉ ለሚጠቀሙ ሰዎች ብቻ በፈቃደኝነት ላይ መሰረት በተደረገ ሁኔታ ሊማሩ ይገባል በሚል ያነሷቸውን ሀሳቦች በተመለከተ ምክንያታዊ በሆነ መልኩ ለሞገት አግባብነት ስላለው ነው ማለት ነው ከመሰረቱ የግዝ ቋንቋ ሁሉን ያቀፈ በመሆኑ በስነ ልሳን፣ በታሪክ፣ በስነሰብ፣ በኪነጥበብ፣ በስነ ጽሁፍ፣ በጥናትና ምርምሮች በተለየ መልኩ አገልግሎት ላይ እየዋለ ያለ ጣፋጭ ቋንቋ ነው። ጣፋጭ ለዚያውም እያንዳንዱ ምልክቶች የራሱ የሆነ ትርጓሜ ያላቸው እያንዳንዱ ነገር ከሰውነት ጋር የተሰናሰሉ ለጥናትና ምርምር ለማንነት መገለጫዎች ምክንያት የሆነ መሆኑን ማወቅ ይህ ተገቢ ነው ብዬ አስባለሁ። ሌላው ግዕዝ ቋንቋ ለኛ ለኢትዮጵያውያን እንደ ሀገር ለሀገር ኩራት ነው፣ የማንነት መገለጫ ነው። ኢትዮጵያችን ራሷን ዕውቀቷን፣ ትምህርቷን፣ ታሪኳን የጻፈችበት ቋንቋ ግዕዝ ነው። ዛሬ ላይ በተለያየ መልኩ ሀገራችንና ማንነታችን ለማጥፋት የተነሱ ግለሰቦች ወይም ደግሞ ሀገራትም የወሰዱትና የወረሱት እያንዳንዷ ጥበቧ ከግዕዝ ቃል ነው፣ ከግዕዝ መጽሐፍቶቿ ነው፣ ከግዕዝ ድርሳናቶቿ ናቸው ማለት ነው። ይህንን አላወቁም ብሎ መገመት ይህንን ምሁር ዘበት ነው የሚሆንብኝ። ምክንያቱም ከነዚህ እሳቸው በጻፏቸው የአማርኛ ድርሳናት እንዲሁም ደግሞ የጥበብ ጽሑፎቻቸውና የግጥም መድብሎቻቸው ላይ አብዛኛው ፊደል የተጠቀሙት የግዕዝ ፊደል ነው። ስለዚህ የግዕዝ ፊደል የጥበብ መገለጫ ነው፣ የምርምር መገለጫ ነው፣ የእውቀት ማዕከል ነው። ይህንን የእውቀት ማዕከል ግን እንደ ሞተ አድርጎ መግለጽ ምክንያታዊነት ይጎለዋል ማለት ነው። ስለሆነም እንደ ሀገር ቅርሷም ስለሆነ ሊታወቅና ሊመረመር እንደሚገባ የሀገራችንም ሁለንተናዊ መገለጫዋ ብቻም ሳይሆን ሕያው ልሳኗ ግዕዝ ቋንቋ ነው። ስለዚህ ግዕዝ ቋንቋን ሞቷል ለማለት የማስችላቸው ምክንያቶችን ልግለጽ። እሳቸው ያነሱት ሀያ አምስት ሺህ ቋንቋ ከአምስት ሺህ በታች የሆነ ተናጋሪ ካለ ቋንቋው ሞቷል፣ አሊያም ደግሞ የአፍ መፍቻ ቋንቋ ተናጋሪ የሌለ እንደሆነ ቋንቋው ሞቷል ብለዋል። ይህ ቋንቋ እሳቸው በአንድ አካባቢ ስላልተነገረ ብቻ እንደ ሞታ አደረጉ እንጂ በመላ ሀገራችንና በመላ ዓለም የሚነገር ቋንቋ ነው ይህ ግዕዝ በአብነት ትምህርት ቤቶች የአፍ መፍቻ ቋንቋ ግዕዝ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ሆነ ደግሞ በካቶሊካዊት ቤተክርስቲያን የአምልኮ ስርዓት መከወኛ ቋንቋ ግዕዝ ነው። ምክንያቱም ሰማያዊ ቋንቋ ነው ብለው ተብሎም ስለሚታሰብ ማለት ነው ስለዚህ ቋንቋው አልሞተም። ይህ ብቻም አይደለም። ለጥናትና ምርምር በዚያም ባለፈ ደግሞ በዓለም አቀፍ ታላላቅ ዩኒቨርሲቲዎች ጭምር ቋንቋው በስፋት እንዲሰራጭና ለጥናትና ምርምር ምክንያት እንዲሆንም የቀረበ ነው። ስለሆነም ይህ የግዕዝ ጣፋጭ ቋንቋ አልሞተም ማለት ነው። ነገር ግን በዚህ ላይ ግዕዝ ቋንቋ ለልጆች ማስተማር ጊዜን ማባከን ነው የተባለው ማንነትን ማዋቅ እራስን መመርመር የቀደመ አስተሳሰብን ዞር ብሎ መመልከት የሚያስችለውን ይህንን የግዕዝ ቋንቋ ጥበብን እንዲያውቁ ትምህርት ውስጥ የትምህርት አካል እንዲሆን ማድረግ እንዴት ባላመክን የሆነ ጊዜ ማባከን የሚሆነው ክቡር ዶክተር? ይህም ብቻ አይደለም። በመጨረሻ ላይ ቋንቋው ለጥናትና ለጥናት ዓላማ ሰዎች በፈቃደኝነት ሊማሩ ይገባል እንጂ ከታች ሊጀመር አይገባም ይላል። እንግዲህ ጣሊያን እየተማረ የተማረን ፈረንሳይኛ እየተማረን አረብኛ እየተማረን በአገር ውስጥ ያሉ ሌሎችንም ቋንቋዎች ከሰማንያ በላይ የሚሆኑ ቋንቋዎችን እየተማሩ ምን ነው ግዕዝ ቋንቋ ላይ በትራችሁን ጡንቻችሁን አበዛችሁ አነሳችሁ? ስለሆነም የኔ አቋም እንደ እንደ አንድ ኢትዮጵያዊ ዜጋና ለቋንቋ ትልቅ ክብር እንዳለው አካል ሀገረ መንግስቱ ሳይንሳዊ ስርዓተ ትምህርትን በመቅረጽ ከታችኛው እስከ ከፍተኛው ትምህርት ባለው መዋቅር ላይ የግዕዝን ቋንቋ የትምህርቱ አካል ማድረጉ በጎነትን፣ እንዲሁም ደግሞ የቀደመ ማንነትን ማወቅ ማንጸሪያ መሳሪያ ይሆናል እንጂ በምንም አይነት መልኩ አሉታዊነት ይኖረዋል ብዬ አላስብም። ኮፒሊንግ ሼር ማድረግን አትርሱ። አመሰግናለን። እንጂ የላችሁም እውቀት ያለ ብዙ ዘመን ሀገር የዘረፈው እንደ አየር ላይ ፊኛ ከላይ የገዘፈው እጅ ግልፍ ተረት ለትውልድ የዛገው አሁን በዚህ ዘመን ዘቅጦ ወርዶ አረፈው። የተንቆላለቃ የሴሮ ቀማሪ አንፈልግም ጭራሽ ቄስ አስተማሪ አንፈልግም ጭራሽ ቄስ አስተማሪ፣ ደብተራና ጠንቋይ፣ ቀሲስም ዘማሪ ስልጣን ተገን አድርገህ ምንም ብታዘግም መጠመቅ ፈጽሞ አንፈልግም። ይሄ ጥጋባችሁ። ድሮስ መቼም መቻል አብሮ ለመኗኗር በምለት ለመቻቻል ገደብ ሲተላለፍ ሁሉም ይሰለቻል። ለሆዳቸው ሲሉ ስላገኘው ጥቅም በመ ለዚች ትንሽዬ ሕፃን ምን አይነት ክፋትና አመጽ እንዳስተማራችሁት ሊገባኝ አልቻለ። በተለይ ወላጆቿ ደግሞ ይህን ግጥም ጽፋችሁ የሰጣችኋት አካሎች፣ መቼም ራሷ ነው የጻፈችው የሚል ሐሳብ የለኝ። ግን ይህን ግጥም የጻፋችሁ ሰዎች የመረዳታችሁን ጥበት ላሳያችሁ ትንሽ ሞክራለሁ። በመጀመሪያ ደረጃ ግዕዝ ቋንቋ ነው። በአክሱም ዘመነ መንግስት፣ ኢትዮጵያውያን በጠቅላላ ሲነጋገሩበት የነበረ የቋንቋ አይነት ነው። ቋንቋው ደግሞ በዘመን ብዛት እየጠፋ ስለመጣ ወደ ቤተ ክርስቲያን ውስጥ ገብቶ ወይም የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ጠብቃ እዚህ ደረጃ እንዲደርስ አድርሰዋለች፣ ወይም እንዳይጠፋ ታድገዋለች፣ ቤተ ክርስቲያኗ ማለት ነው። ስለዚህ ይህንን ቋንቋ እንደ አንድ ቋንቋ አንድ ሰው ቢማረው ቢያውቀው ሀገሩን ማንነቱን ይረዳበታል እንጂ ከሰውነት አያንስም፣ ከሰውነትም ደግሞ በላይ አይሆንም። ቋንቋ ውስጥ በቋንቋው ስነ ጽሁፍ ውስጥ የተሰነዱ የተሸሸጉ ሚስጥራቶችን፣ እውቀቶችን፣ መረዳቶችን፣ ጥንታዊ ታሪኮችን፣ መዛግብቶችን ግን በራሱ በእውነተኛው ቋንቋ ለመረዳት ለማወቅ እድል ይፈጥርለታል። ለምሳሌ የእስልምና ሃይማኖት አብዛኞቹን ስነ ጽሁፎቹ የተመሰረቱት በአረብኛ ቋንቋ ነው። ያ ማለት ግን አረብኛ ራሱን ችሎ እስልምና ነው ማለት አይደለም። የአረብ አገራት ቋንቋ እንጂ፣ በዚህ ቋንቋ ውስጥ ግን የእስልምና መጽሐፍቶች፣ መዛግብቶችን ነው ይገኛሉ። እኔ ክርስቲያን ስለሆንኩኝ እስልምና የዘላለም ሕይወት ይሰጣል ብዬ አላምንም እንደ ክርስትናነቴ። ነገር ግን የአረብኛ ቋንቋ ስሰማ አረብኛ ከእስልምና ጋር አላያይዞም። አረብኛ ቋንቋ ነው። እስልምናም ከመኖሩ በፊት የነበረ ቋንቋ ነው። ከዛ ነብዩ መሐመድ መጣ። ነብዩ መሐመድ ከመጣ በኋላ የእስልምና መጻሕፍት፣ መዛግብቶች በዚሁ በአረብኛ ቋንቋ ተጻፈውያንንም ማለት ይችላል። አይሁዶቹ ቋንቋም ከዚህ ጋር ተመሳሳይ ነው። ለምሳሌ ጥንታውያን አይሁዳውያን የትንቢት መጻሕፍቶችን፣ የተለያዩ መጻሕፍቶችን የጻፉት በብራይስ ነው። ከዛ በአርማይክ ጽፈውታል። ከዛ በግሪክ ጽፈውታል። ይሄ ማለት ግን በቋንቋ መልእክታቸውን አስተላለፉ መልእክታቸውን ለዚህ ዘመን አቀበሉ ማለት እንጂ አርማይክ፣ እብራይስጥ ወይም ደግሞ ግሪክ ክርስትና ነው ማለት አይደለም። ግሪክ ራሱን ችሎ ቋንቋ ነው። ግን አብዛኛውን የአዲስ የዲስኪዳል መጻፍት የተጻፉት በግሪክ ቋንቋ ነው የሮማ ካቶሊክን ብናነሳት የሮማ ካቶሊክ አብዛኞቹ መጽሐፍቶቿ በላቲን የተጻፉ መጽሐፍቶች ነው ያለት። መዛግብቶቿ የላቲን ቋንቋ ላይ የተመሰረቱ ናቸው። ላቲንኛ ግን ካቶሊክ ነው ማለት አይደለም። ልክ እንደዚሁ ግዕዝ የኦርቶዶክስ ቤተክርስቲያን ብዙ መዛግብትን የያዘ ከመጥፋትም ደግሞ የታደገች የኦርቶዶክስ ቤተክርስቲያን ብትሆንም ራሱን ችሎ ግን ግዕዝ ማለት ክርስትና ማለት አይደለም፤ ራሱን የቻለ ቋንቋ ነው። በዚህን ያህል ደረጃ ግን ጠባችሁና ወርዳችሁ ቋንቋን እነዚህ ልጆች ከቤተ ክርስቲያን ጋር ሰፍተው እንዲያስቡ የቋንቋ ግጥሟ ውስጥ ልጅቷ እየተናገረች ያለችው ነገር እጅግ በጣም ጸያፍ ነው። ድግምት መተት፣ ምናም ትላለች። ከግዕዝ ጋር የተያዘ አይደለም ድግምትና መተት። በነገራችን ላይ አሁን በጣም ፖፕላር በሆኑት በእንግሊዝኛ ቋንቋ መተት አለ፣ ድግምት አለ፣ ብላክ ማጂክ አለ። ከቋንቋ ጋር የተያዘ ጉዳይ አይደለም። ሁል ጊዜ ክፋት በሁሉም ሀገር ቋንቋ፣ በሁሉም ሀገር ንግግር ውስጥ ይኖራል። ለምሳሌ አሁን የምንነጋገርበት አማርኛ ራሱ የተወለደው ከግዕዝ ቋንቋ ውስጥ እንደሆነ ማሰብ አለባችሁ። ስለዚህ አሁን አማርኛ ስለተናገርኩ አማርኛ ከሆነ እምነት ጋር ከሆነ ነገር ጋር ሰፍቶ ያንን እምነት ለማዋረድ ያንን እምነት ለማንቋሸሽ፣ በዚህን ያክል ደረጃ ሕፃናትን ተንኮል ማጥመቅ ትክክል ነው ብዬ አላስብም። ግዕዝን የኔ ልጆች እንዲማሩ ፈልጋለሁ እኔ የኦርቶዶክስ ቤተክርስቲያን ምእመን አባልም አይደለውም ግን እንዲማሩ ፈልጋለሁ። አንድ ቋንቋ ስለሆነ ማለት ነው። አረበኛ ቢችሉ ልጆቼ ደስ ይለኛል። አረብኛ እንዲችሉ ስፈልግ ግን ሙስሊም እንዲሆኑ ፈልጋለሁ ማለት አይደለም። ስለዚህ በጣም ክፉ የዚህ ዓለም ሀሳብ ወደ ሀገራችን እየገባ ነው። በብሔር ሞክረው አልጣሉንም። በፖለቲካ ሞክረው አልጣሉንም። አሁን በሃይማኖት ሊያባሉን የሚፈልጉ ስውር ኃይሎች ከኋላ ያሉ ይመስለኛል። ሙስሊሙ ኦርቶዶክሱን፣ ፕሮቴስታንቱ ፕሮቴስታንቱ ኦርቶዶክሱን፣ ሙስሊሙን ኦርቶዶክሱ ሙስሊሙና ፕሮቴስታንቱ ላይ እንዲነሳ፣ ሌሎቹም ሃይማኖቶች እርስ በርስ በአይነ ቁራኛ እንዲጣሉና ተከባብሮ የመኖር ምስጢራቸውን አፈርሰው እንዲባሉ የተፈለገ ክፉ ሴራ ያለ ይመስለኛል። ስለዚህ ይህንን ቪዲዮ የምታዩ የትኛውም እምነት ተከታይ ሰዎች በብልጠት በብልሃት ይህንን ክፉ ዘመን እንድታልፉ ለልጆቻችሁ የሚኖርባት አገር ሰርታችሁ እንድታልፉ ጌታ ክርስቶስ ኢየሱስ እስኪመጣ ድረስ ዳግም የእግዚአብሔር ልጅ በክብር እስኪገለጥ ድረስ ሁላችንም በሰላም የምንኖርበትን ሀገር ከኛ አንፃር ልንመሰርት ልንፈጠር ይገባል ብዬ አስባለሁ። በዚህ ደረጃ ፕሮቴስታንት ኦርቶዶክስን ሊያከብር፣ ኦርቶዶክስ ፕሮቴስታንትን ሙስሊሙን ሊያከብር እንዲሁም ሙስሊሙ ኦርቶዶክሱንም ፕሮቴስታንቱንም ሌሎቹንም ሃይማኖት በስፋት ያሉትን እምነቶች እንድናከብር እንድንቀባበል ያስፈልጋል። በትምህርት እርስ በርስ መነጋገር፣ ሰላማዊ በሆነ መንገድ መወያየት በጣም የሰለጠነ ማህበረሰብ አንዱ መገለጫ ነው። ነገር ግን ቋንቋን ተገና አድርጎ የሆነ ሃይማኖትን ማዋረድ መምታት ግን ነገር ፍለጋ አመፀኝነት ነው። ስለዚህ የዚች ልጅ ወላጆች የዚች ልጅ ቤተሰብ ይህን ግጥም የጻፋችሁ ሰዎች፣ ከኋላ ያላችሁ ሰዎች ከቻላችሁ ስለዚህ እኩይ የሆነ ምግባራችሁ ይቅርታ እንድትጠይቁ አመለካከታችሁ እንድታስተካክሉ ጥሪ ያቀርባለሁ። ሰላም። ግዕዝ ቋንቋ ከዛ ግን ያን ግዕዝ ቋንቋ ሰው በግድ ማስተማር ይችላል ወይ? ማህበረሰቡ ካልፈለገ ይቻል? እኔ እስከማውቀው እንግዲህ ቢማሩ ምን ይጠቀማሉ ሰዎቹ? ሰዎቹ ቢጠቀሙ ነው እንጂ ምንም ግዕዝ አስተማሩ ሰው ይጠቀማል ብዬ አላምን። ባይዘዊ ሌላ ሀገር ያደጉት ሀገር ውስጥ ታውቃላችሁ፣ ጀርመን በፒኤችዲ ደረጃ ግዕዝ ይሰጣል። ጀርመን ውስጥ በፒኤችዲ ደረጃ ግዕዝ ይማራል። ይጠቅመናል ብሎ ያሰበው ሰው ይማራል። ነገሩ ምንድነው? የቋንቋ ቋንቋ ላይ ተመስርቶ ነው እንጂ መታየት ያለበት፣ እምነት ላይ ተመስርቶ አይደለም መታየት ያለበት የአንደኛ ስሙ ብሎ ይሄ ግር ማለት አለ። እናንዴ ግር አይ ሙስሊሞችን የምትሳደብ ረፉ ከታች የቄስ ትምህርት ቤት ግዕዝ ትማራለህ? አዎ የቄስ ትምህርት ቤት ግዕዝ ሳይሆን የምንማረው ይወላች በግዕዝኛ። እሺ የቄስ ትምህርት ቤት በግዕዝኛ ጸሎት ነው የምትማሩት? እሺ ጸሎት ነው የምትማሩት? ምንጸልዩን ጸሎት በግዕዝኛ ነው የምንማሩት። ገባችሁ። ልክ በአረብኛ ለምሳሌ አረብኛ ሙዚቃ አለ አይደለ፣ በአረብኛ ግን ቁርአን ደግሞ ይቀራበል አይደለ። ቁርአን ቀራ ቢለኝ አንድ ሰው ያለ ፍላጎት አይችልም ማለት ነው። ይሄ የሃይማኖት ጉዳይ ስለሆነ ማለት አረብኛ። ግን ተማር በባል ለእኔ ጥቅም ነው አረብኛ። ገባችሁ። አረብ ለእኔ ጥቅም ነው፣ በጣም ይጠቅመኛል። በጣም ብዙ ነገር አነብበታለሁ። እኔ ቁርአንም ተማር በታለሁ ለመማር እኔ ወደኋላ አለልም ባይሰው ለባት ይሄ ሁሉ አንድ ብቅ ከቢሊየን በላይ ሰዎች የሚከተሉትን እምነት አይሆነ ነው ማወቅ ፈልጋለሁ። አባቹ አር ጊዜ ቢኖረኝና ባቃው እኔ ደሞ ለመረዳት ጊዜ ቢኖረኝ ከዛ በኋላ አቅም ቢኖረኝ ባቃው ጥሩ ነው። ለምንድን ነው ይሄ ሁሉ ሰው እየተከተለ ያለው? አባቹ አር እና ግን አረብኛ ኦኬ ቁራን ስለሚቀራበት አረ አረብኛ ልማር ምናምን ይህ በጣም ይዘ አይምሮን የሆነ ቤት ውስጥ ቁጭ አረጌ ካልወጣሁ በስተቀር እንደዛ አለም አይምሮን የሆነ ቦታ ቁጭ ማድረግ አለ እንደዛ ለማለት አሁን ግዕዛኛም ግዕዝም ቋንቋ ነው ከዛ በዛ ቋንቋ ግን ኢትዮጵያ ውስጥ ምንድን ነው የሚሰራው ከተባለ ያ ቋንቋ በዚህ ሰዓት እየጠቀመ ያለው ለማን ነው የኦርቶዶክስ ቤተክርስቲያን እየተጠቀመችበት ነው ምን ግዕዝ ቋንቋ በቋንቋ ተጠቅማ ሃይማኖቷን እየሰበከች ነው። በምን በቋንቋ በቋንቋ ይቀደስበታል። ግን በምን ነው የሚቀደስበት? በቋንቋ ይሰበክበታል እንጂ ቋንቋ በራሱ ሃይማኖት አይደለም። ይህንን አንደርስታንድ አርጉ። ይሁን ሰዎች ግር ብሎ ከጥላት ይባል፣ የሚያጣላችሁን አትስሙ። ከክርስቲያንም ከሙስሊምም ብድግ ብለው ሲጋደም ሙስሊም ክርስቲያን አይመርጥም። ሲበላ አብሮ ሙስሊም ክርስቲያን አይመርጥም። ስራ ቦታ ሲቀጠር ሙስሊም ክርስቲያን አይመርጥም። እነዚህ ሶሻል ሚዲያ ላይ መጥተው ሙስሊም ክርስቲያን እያለ ሊያባላችሁ የሚሞክር ሰው አትስሙት። አሁን የምታስቡት ከአጌነስት ስለሆኑ ነው። ሀሳባችሁ የሆነ የተሞላችኋት ነገር አለች፣ ያቺን ሀሳብ እንትን ምን ያጣላችኋል? አሁን ፈጣሪ፣ አንድ ፈጣሪ አለ። ያ ፈጣሪ አላጠፋን፣ ያው ሙስሊሙንም ክርስቲያኑንም እያኖረ ነው። ማንንም አላጠፋም። ባይዘ ለሙስሊሙም ለክርስቲያኑም እያዘነበ ነው ዝናብ እየመገበ ነው። እንድንተነፍስ እያደረገን። ቆም ብለን ምንድን ነው የምናምነው ብለን የራሳችንን እምነት መመርመር መርምረን ደግሞ ካወቅን በኋላ ምን ማድረግ የራሳችንን እምነት መስበክ እንጂ መሰዳደቡ ምናምን ከታች ያላችሁ ጥሩ አይደለም። ጥሩ ግን አሁን እኔ ሀሳብን ተናገር ካላችሁ፣ ግዕዝ በግዕዝ ልናጠምቅ ምናምን ሊያጠምቁን ምናምን የሚለው ሀሳብ ይህ በቀጭን ቅላት ጭንቅላትን በራስ ጭንቅላት ነገሮችን አለመመርመር ቅድም ሜይ ቢ የቃላት እንትን የሆናል በራስ ጭንቅላት ሳይሆን ሰዎች በነገሩ ነገር ሰዎችን የመመርመር ቆም ብለን የሆነ ነገር ሲነገረ ቆመ ብለን ለምንድን ነው እንደዚህ እየተባለ ያለው? ግዕዝ ልማረም ኦኬ ለምንድን ነው የምንማረው? እኔ ባይ ዘ ወይ ደ ፖይንቲስ እኔ አሁን ጥያቄ ጠይቃለሁ። አማራ ክልል ግዕዝ ሊማሩ ነው ሲባል ለምንድን ነው የሚማሩት ብዬ እጠይቃለሁ። ለምሳሌ እኔ እስካሁን አላወቅኩም፣ ምክንያቱን ምክንያቱን አላወቅኩም። እና ጀርመን ሀገር ፒኤች ይሰጣል። ይሰጥ፣ ግን አማራ ክልል ለምንድን ነው የሚማሩት? መጠየቅ ጥሩ ነው። ለምንድን ነው የምንማረው? ለምንድን ነው ማንማረው? በቀይን እኮ ነው። ቀላል እኮ ነው። ዝም ብላችሁ ሰዎች በቀደዱላችሁ ቀዳዳት አትሄዱ። እሺ፣ በቀደዱላችሁ ቀዳዳት አትሄዱ። አትሰዳደቡ። እምነት አንስታችሁ አትሰዳደቡ እርስበርስ። ኦኬ ሰዎች ለምንድነው ሊማሩ የፈለጉት? ለምንድነው የምታስተምሩ? አንደኛ ጥያቄ። ለምንድን ነው ደግሞ እኛ ማንማረው?